ሰላም የተወደዳችሁ፣ በአሁን ጥንቅራችን አምስት አጫጭር መረጃዎችን ይዘናል። መረጃዎችን የሚቀጥሉ ናቸው። አንደኛ እስራኤልና ኢራንን ለማሸማገል ሩሲያ ዝግጁ ናት ስል ፕሬዚደንት ብላድሚር ፑቲን መግለጻቸው፣ በሁለተኛ ሰው ሰራሽ አስተውሎት ወይም አርትፊሻል ኢንቴሊጀንስ ለጠላቻ ንግግር ማሰራጫ ሳይሆን ለበጎ ዓላማ መጠቀም ነው መባሉ፣ ሶስተኛ ዋትሳፕ የኢራናውያንን መረጃ ለማንም ማሳልፍ ያልሰጥም ማለቷ አራተኛ ኢራን እስካሁን ራማቶ ሚሳይሎችን ወደ እስራኤል ተኩሽ ያለው ማለቱ፣ አምስተኛ አምባሳደር ብናልፍ አንዱ አለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት በዋይት ወይም በዋይታውስ መወያየቱና መገኘቱ ናቸው። እኚን አምስት አጫጭር መረጃዎችን እንደሚቀጥል እንዘረዝርላቸዋለን። አንደኛው በኢራንና በእስራኤል መካከል ያለውን ጦርነት ለማሸማገል የሩሲያው ፕሬዝደንት ብላድሚር ፑቲን ፈቃደኛ መሆኑ። በኢራንና በእስራኤል መካከል የተፈጠረውን ግጭት በውይይት እንዲፈታ ሩሲያ ለማደራደር ዝግጁ መሆኑን ፕሬዝደንት ብላድሚር ፑቲን ገለጹ። የሩሲያው ፕሬዝደንት ብላድሚር ፑቲን ከተባበሩት አረብ ኤምሬት ፕሬዝደንት መሐመድ ቢን ዚያይድ አል ሃኒያ ጋር በመካከለኛው ምስራቅ ወቅታዊ ሁኔታ ላይ በስልክ ውይይት አድርጓል። የሁለቱም ሀገር መሪዎች የግጭቱን መባባስ አሳሳቢ መሆኑን ገልጸዋል። መሪዎቹ ጦርነቱን አስቸኳይ መቆም እንዳለበት አጽንዖትም ሰጥተዋል። ከኢራን የኒውክሌር መርሃ ግብር ጋርም እየተያዘ ጉዳዮችን ጨምሮ ቀጣይ ጉዳዮችን ለመፍታት የተጠናከረ ፖለቲካዊ ጥረት እንደሚያደርጉም ጠይቋል። ፕሬዚደንት ብላዲሚር ፑቲን ሩሲያ በኢራንና በእስራኤል መካከል ውይይት እንዲደረግና ለማደራደር ዝግጁ መሆኗንም አረጋግጧል። ሩሲያ ከተባበሩት አረብ መሬትና ከተለያዩ ሀገራት ጋር የምታደርገውን ንቁ ዲፕሎማሲያዊ ግንኙነትን አጠናክራ እንደምትቀጠል መግለጿንም ስፖቲንግ ዘግቧል። በውይይቱ መሪዎች የመካከለኛው ምስራቅ ቀጠና ለከፍተኛ አለመረጋጋት እየተደራረገ በመሆኑ የዓለም ሀያላን መንግስታት ጦርነቱ እንዳይባባስ ጥረታቸውን አጠናክሮ መቀጠል እንዳለባቸው አስተውሏል። ይህ ማለት ፑቲን ከሁሉም ሀገር ከጦር እርዳታዎች ነፃ ነው ማለት የሚያስችል ሁኔታን ያሳያል። እንደምታውቁ በሁለቱ ሀገር ጦርነት ማለትም በእስራኤልና በኢራን ጦርነት መካከል አሜሪካና ሩሲያ ሁለት ጎራ ይዞ ሲወራባቸው እንደነበር ይታወቃል። በግልጽ አሜሪካን የእስራኤል ደጋፊ ስትሆን ሩሲያ ደግሞ የኢራን ደጋፊ ናት እየተባለ ሁለቱም ያላቸውን የሚሳይል መጠን እየመዘዙ ሲያስፈራሩና ሲናገሩ የሚታዩ የተለያዩ ፎቶችና ምስሎች በሶሻል ሚዲያዎቹ ሲዘዋወሩ የነበሩ ቢሆንም በዛሬው መግለጫቸው ግን በዛሬው መግለጫቸው ግን የሩሲያው ፕሬዝደንት ቭላዲሚር ፑቲን እንዳሉት ከሆነ ከሁለቱ መሃል ሆኖ አስታራቂ መሆኖችን አስመስክሯል። በዚሁ ጥንቅር በሁለተኛ ላይ የምናገኘው ሰው ሰራሽ አስተውሎትን ወይንም አርቲፊሻል ኢንቴሊጀንስን ለጥላቻ ንግግሮች ማሰራጫ ሳይሆን ለበጎ ዓላማ መጠቀም እንደሚገባ የተባበሩት መንግስት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ አሳስቧል። የዲጂታል ቴክኖሎጂ መስፋፋትን ተከትሎ የጥላቻ ንግግርን በሰው ሰራሽ አስተውሎት ወይንም በአርቲፊሻል ኢንቴሊጀንስ በመታገዝ በከፍተኛ ፍጥነት እየተሰራጨ እንደሚገኝ ጉተረስ ተናግሯል። ቴክኖሎጂው አዲስና በብዙዎች ዘንድ ተቀባይነትን እያ ገኘ ከመምጣቱ አንጻር ይህንን ለበጎ ዓላማ መጠቀም እንደሚገባ ነው። የተገናዘቡ በሰው ሰራሽ አስተውሎት ወይንም በአርተፍሻል ኢንቴልጀንስ በሰዎች መካከል ጥላቻንና ግጭትን እንደሚፈጠር ከመስበክ ይልቅ ሰላምና መከባበርን ባህልን እንዲፈጠር እጅና ጓንት ሆኖ መስራት ይገባል ነው ያሉት። ዋናው ጸሐፊ አንቶኒዮ ጉተሬዝ በአሁን ላይ ሰው ሰራሽ አስተውሎት ወይንም አርተፍሻል ኢንቴልጀንስን በመጠቀም የሚሰራጩ ሀሰተኛ መረጃዎች ከእውነተኛ መለየት አዳጋች እየሆነ ከመምጣቱ ችግሩ አሳሳቢ እየሆነ መጥቷል ብሏል አንቶኒዮ ጉተሬዝ። በዚሁ ጥንቅራችን በሶስተኛ የምናገኘው ዋትሳፕ የኢራናውያንን መረጃ ለማንም አሳልፍ አልሰጥም ያለ መሆኑ ነው። የኢራን መንግስት የቴሌቪዥን ተቋማዎችንና ዋና ዋና ማህበራዊ ሚዲያ መተግበሪያዎችን እንዲያጠፉ ጥሪ ማቅረባቸውን ተከትሎ ዋትሳፕ የኢራናውያንን መረጃ ለማንም እንደማያሳልፍ አስታውቋል። የሀገሪቱ የመንግስት ቴሌቪዥን ጣቢያ አይአርአይቪ ማክሰኞ ዕለት ኢራን ባለስልጣናትና ህዝብን ዋትሳፕ፣ ቴሌግራምን እና ሌሎችንም መገኛ ወይም ሎኬሽንን መሰረት ያደረጉ ማህበራዊ ሚዲያ መተግበሪያዎችን መጠቀም እንዲያቆሙ አሳስበዋል። መተግበሪያው እስራኤል ግለሰቦች ለመለየትና ኢላማ ለማድረግ የሚጠቀሙባቸው ዋነኛ ዘዴዎች ናቸው ሲሉ ጣቢያው ገልጾም ነበር። የዋትሳፕ ቃል አቃባይ በበኩላቸው የተጠቀሟቸውን ትክክለኛ መገኛ ቦታዎችን አንከታተልም፣ ለማንኛውም መንግስትም የጅምላ መረጃ አንሰጥም ብለዋል። ማን ከማን ጋር መልእክት እንደሚለዋወጡ መዝግበን አናውቅም፣ መዝግበን አንይዝም፣ እንዲሁም ሰዎች እርስ በርስ የሚላላኩትን የግል መልእክታቸውን አንከታተልም ስሉም አክሏል። የኢንተርኔት ክትትል ተቋሚ የሆነው ኔትብሊክስ በበኩሉ ማክሰኞ ዕለት በመላው ኢራን የኢንተርኔት ፍጥነት በሰባ አምስት በመቶ መቀነሱን አስታውቋል። ይህም ከእስራኤል ጋር በገበችው ግጭት ምክንያት ሊሰነዘር የሚችል ሳይበር ጥቃትን ጉዳት ለመቀነስ ያህልም ሊሆን እንደሚችል ተመልክቷል። ዋሳ በበኩሉ በመተግበሪያው ላይ በወጣው ዘገባ የተነሳ በኢራን በሚገኙ ሰዎች ዘንድ ተደራሽ ሊሆን እንደማይችል ያለውን ስጋት አስተውሏል። በዚህ ጥንክራችን በአራተኛ የምናገኘው ኢራን እስካሁን 400 ሚሳይሎችን ወደ እስራኤል መተኮሷል ነው። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ አራመቱ ባሊስቲክ ሚሳኤሎችን ወደ እስራኤል ምድር መተኮሷን ገለጸች። ኢራን ትላንትና ሌሊት የእስራኤልን የአየር ኃይል ጦር ስፍራዎችን በሚሳኤል መደብደቧንም አስታውቃለች። እስራኤል በበኩሏም በቴህራን የሚገኝ የዩሬ ማብለያና ጦር መሳሪያ መምረቻዎችን መምታቷን ገልጻለች። ስድስተኛ ቀን በያዘው የኢራንና እስራኤል ጦርነት ሁለት ሀገራት አንዳቸው በሌላዎቹ ላይ ሚሳኤል እና ድሮን ጥቃት እየፈጸሙ ሲሆን፣ በሁለቱም በኩል በሰውና በንብረት ላይ ጉዳት መድረሱም ተናግሯል። የእስራኤል ባለስልጣናት ካለፈው አርብ ጀምሮ በመላው አገሪቱ ወደ አርባ በሚጠጉ ቦታዎች ላይ በተፈጸመው ጥቃት ውድመት መድረሱንም ገልጿል። በጥቃቱ 24 ሰዎች ሕይወታቸው ሲያል ከ800 በላይ ሰዎች መጎዳታቸውንና 3800 ሰዎች ደግሞ መፈናቀላቸውን ባለስልጣናቶች አክሏል። በኢራን በኩል ደግሞ ከ200 በላይ ሰዎች በእስራኤል በተፈጸመው የአየር ጥቃት ሕይወታቸው ማለፉን ገልጿል። ኢራን ባለፈው አርብ ማጥቃት ከጀመረች ጊዜ አንስቶ 400 ባለስቲክ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል መከላከያ ኃይል መጥቀሱን ቢቢሲ ዘግቧል። በዚሁ ጥንቅራችን በአምስተኛ የምናገኘው አምባሳደር ብናልፋ አንዱ አለም ከፕሬዝደንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ወይም በዋይት ሀውስ መገናኘታቸው ነው። በአሜሪካን የኢትዮጵያን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፋ አንዱ አለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ተገናኝተዋል። አምባሳደር ብናልፍ አንዱ አለም በነጩ አምባሳደር ብናልፍ አንዱ አለም ነጩ ቤተክርስቲያን ሲደርሱ ብናል አምባሳደር ብናልፍ አንዱ አለም ነጩ ቤተ መንግስት ሲደርሱ በኢትዮጵያም በአሜሪካን መካከል ያለውን በኢትዮጵያና በአሜሪካን መካከል ያለውን የረጅም ጊዜ ግንኙነትን የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይህ የመጀመሪያ ግንኙነት በቀጣይ ጊዜያት ጊዜያት ለሚያደርጉት በርካታ ውይይት ማጠናከሪያ ትልቅ አስተውሎት ይኖረዋል። ኢትዮጵያና አሜሪካ ከመቶ ሃያ ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱም በሁለቱ ሀገራት መካከል እንደ ሰላም ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነት ከመፍጠርም ከመፍጠርም አንጻር ያሉ እድሎች ሰፊ ናቸው። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት ከመፍጠርም ከመፍጠርም አንጻር ያሉ እድሎች ሰፊ ናቸው። አምባሳደር ብናልፍ አንዷለም በውይይቱ ወቅት የተገኙትን ስቴት ስክሪፕት ሎች ናቸው። አምባሳደር ብናልፍ አንዷለም በውይይቱ ወቅት እየተናገሩት ይህን ነበር። የተወደዳችሁ ውድ የጃሾ ሚዲያ ቤተሰቦች ለዛሬ የነበሩ ሌሎች ናቸው። አምባሳደር ብናልፍ አንዷልም በውይይቱ ወቅት እየተናገሩት ይህን ነበር። የተወደዳችሁ ውድ የጃሾ ሚዲያ ቤተሰቦች ለዛሬ የነበሩ አምስት አጫጭር መረጃዎች እኝን ይመስሉ ነበር። እንደዚህ አይነት አጫጭር መረጃዎች እንድደርሱ ቤቱን አዲስ ከሆናችሁ አምስት አጫጭር መረጃዎች እኝን ይመስሉ ነበር። እንደዚህ አይነት አጫጭር መረጃዎች እንድደርሱ ቤቱን አዲስ ከሆናችሁ ቤቱን አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ ሐሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ፣ እያልኩኝ እንደዚህ አይነት መረጃ ደርሳችሁ ደግሞ ደውል ምልክቷን ማብራቱን አትርሱ እያልኩኝ የሚሰናበታችሁ የሆነ ይህ ጃሾ ሚዲያ ነው።